ትንሽ ምስጋና አለን ቤቱን፣ ቤቱም ከሚሚየ እና ወይም ኦደንሳችሁ ሁለት ዓመት ሆነን ከተዋወቅናችሁ። ጋሽዬ መከሪ እንዲሁም ተጫዋች፣ እሙችየም ጀግና የወንዶች እናት ነች። አባየም ሳቂታ አባየም ሳቂታ እንግዳ ተቀባይ፣ እንደናንተ ያለ የለም። ሚዲያ ላይ ሚዲያ ላይ ወጥተው ካወቅናቸው ሰዎች ካየነው ፈገግታ የእናንተ ልዩ ነው። ከላይ ነው ስጦታ። አሁን አምን በሉ። እኛን መርቃችሁ ረዥም እድሜና ጤናንም ሰጥቷችሁ በጨረቃዎቹ ለመጦር ያብቃችሁ። በደንብ አቀርባለሁ። ከኛ ምስጋናችን ሁለት ጨረቃዎች የሚዲያ መሪ ወለዳችሁልን። ከዚህ በኋላ ግን ድጋሜን ጸብ የለም። በደንብ ምከሩልን። የብሩኬም አባት ሆነ እኮ ጋሽዬ የሙሸን ውስጥ ይሻል አይዞች ቀማመየ እነዚህ ጨረቆች በጣም ይገርማሉ። እናንተን ወደፊት በደንብ ያኮራሉ። በዩቲዩብ ላይ ፈክታችሁ ምትደምቁ በጽናት አቋም ላይ የምትታወቁ ማን ዩቲዩበር አለ እንደናንተ የሚያምር፣ እንዲሁስ ማን አለ ፍቅር የሚያስተምር! አስተዋይ ሀሳቢ ክፋት የለባቸው ዝብርቅርቅ ባህሪም አይታይባቸው። አይዳ የምትሰጡ ለአዲስ ዩቲዩበሮች ሁለታችሁ ናችሁ የዩቱብ አርበኞች። ደግሞ በዚህ መሀል ፋሚሊዎቻችሁ አንድ ጥያቄ አለን መልሱ ባካችሁ። ከእንግዲህ በኋላ የሴቲ ቪዲዮ አትስሩ ቤታችሁ፣ ወደፊት ስታዩት እንዳይደብራችሁ። ለእናብሳላት ብሩክ አርአያ ብቻ ነው መሆን ያለባቸው። የቤተሰብ ሀቅን ቶሎ ተወጡና የዛሬ ዓመት ደግሞ የእናብሳላት አክስት እኛ ምን ሁኖ። ይሄ ጊዜያችሁ ነው። ከሁሉም የላቀ ደስ ብሏችሁ ኑሩ። ህልሜ ነው አለቀ። በዚህ አጋጣሚ ሀብና መለኛው ለፍጹምም ደግሞ ምስጋና አቀርባለሁ ከጎናቸው ሁሉ አመሰግናለሁ። አንቺ አንቺ እሺ፣ ብሩኬ ደግሞ እንዳይከፋት፣ አንተም ጀግና ነህ ከማንም በላይ በዚህ ትውልድ ላይ ከናንተ ጋር መተዋወቂያችን በጣም ለኛ እናንተ አዋሪያ ሆናችሁ ልጆች አሉ ብዙ ሰዎች አሉ መንታ ያሉ ሰዎች አሉና በጣም ነው የምንወዳችሁ በጣም ነው የምናከብራችሁ፣ አከብራችሁ እናንተ ለኛ መንታዎች ናችሁ። እሺ እና ደግሞ ከዚህ በላይ እምቤትቴ ከዚህ በፋት አድርጋችሁ ተምሳሌ የፍቅርን ግንብ እየገነባችሁ ነው። ትውልድን እያስተማራችሁት ነው። የሚረዳ ሰው ለኛ በጣም ትልቅ ትምህርት ነው የምታስተላልፉት ለትውልድ ምርጥ ትምህርት በዚህ ዘመን ላይ እንደናንተ ያለችኝ እንዳንቺ ባንቺ የተወለችበት ቀን እና አንቺ አዋርያነሽ ጀግና የሁለቱም ጀግና እናመሰግናለን። ነጭ እርግቦች ናቸው። እናንተ የመቤቴ ከፍታ አድርጋችኋል። አሜን። እኔው ድንድ ስታሳዝን በቃ ኦብሴ፣ ማን ይናገርሽ? ለሌላ ሁለት ደቂቃ ብለሽ አንቺ ገብተሽ የምትለፈልፍ ቦታ ልቀቂ። እኛን ሁለት ደቂቃ ሰጣችሁ። አንቺ ይሄን ራት አልበላችም እና በቃ ተተው መታ ነው። አረቢ ሀይሚ የኔ አደራ ተሰጥቶሽ የለም እንደ ሙሽ ያደራ ሰጥታሽ አለች አደራሽ ተቀበለሽ ብሩኬ፣ በደም ባብዩሽ እንዳሰድቡኝ ሁለቱም ነው ያልኩኝ ለሁለቱም ሰላም፣ እንዴት ናችሁ ሚሚዬ፣ ሁላችሁም ደህና ናችሁንመ በመጀመሪያ ይህን ፕሮግራም ያዘጋጃችሁት እነ ሚሚ እዚህ ቤት ሁላችሁንም ማመስገን እፈልጋለሁ። ተባረኩ፣ እግዚአብሔር ይባርካችሁ። ሲቀጥል ደግሞ አይ ብዬ እና ብሩኬ ኮንግራቱሌሽን ብለናል። ከናንተ ብዙ እንጠብቃለን የኛ ውዶች የኛ ፍቅሮች የኛ ተወዳጆች። እናንተን የምደርስ ማንም የለም። ማንንም ሳሰሙ ስራችን ከመስራት ወደኋላ እንዳትሉ የኛ ጀግኖች፣ ማንንም እንዳታዳምጡ አደራችን። ስራችን ቀጥላ ጥብላችሁ ስሩ፣ ማንንም አትስሙ። ምክንያቱም ከጠላቶቻችን ወዳጆቻችን እንበዛለን፣ እንበልጣለን። በጣም እንወዳቸዋለን። ለአስርና ለሃያ ሰው ቦታ ቅንጣት ኃይል እንዳትሰጡ። ሂዱበት፣ የፈለጋችሁትን ስራ ስሩ። እኛ እናያቸዋለን እና ከዚህ እንጠብቃለን አንድ ሚሊዮን ሁለት ሚሊዮን ሶስት ሚሊዮን እስከ ጥግ ወዶአ ወደፊት ነው እንጂ ሀይሚዬ የኔ ጀግና የኔ ውድ ታቂያለሽ፣ ምን አይል እንደምወድሽ የኔ ፍቅር የኔ ጀግና፣ ከአንቺ ብዙ እንጠብቃለን። አንቺ ምርጥ ልጅ ነሽ። የትንሽ ትልቅ የብዙዎች አስተማሪ ማንንም እንዳታዳምጭ ምጭ እንደነገርኩሽ፣ የኔ ጀግና። ሰዓት አልበቃንም፣ እንግዲህ ብዙ ማውራት ፈልገን ነበረ። እንግዲህ እንወዳችኋለን፣ ቡቡ እና ሀይሚ ተባረኩ። ወደፊት እንጂ ወደኋላ የለም። እንደነገርኳችሁ ማንንም አታዳምጡ፣ አደራችሁን። ሂዱበት። እናመሰግናለን ሚሚ አዎ እኔ ውድ ከታች ብዙ ሰው ስላለ አንዳንድ አንድ ደቂቃ ስጡ እና በጣም ዋጋ የከፈሉ ኦዲንሶቻችሁ ስላለ አንድ አንድ ደቂቃ አውርዶ ይረዱ እና ይቀዱላችሁ። ብዙ አወራው አመሰግናለሁ። እኔ ልውረድ። ቴንኩ ዩ ታች ላ ማን ክላስ ቴክ ኦል እንዴት ናችሁ? ሀይሚቲ እንዴት ናችሁ? ብሩኬ ደህና ነኝ። እንዴት ናችሁ ሀይሚ በጣም ነው የሚወደሽ። አመሰግናለሁ የእኔ ፍቅሬ። በጣም ውድድ ነው የሚያረግሽ። አራት ችግር የለም እኔ እሴት ነኝ። አዎ ኦኬ ነው ተረድቼሽ አለው እሺ በጣም ነው የሚወድሽ። ሁላችሁ ሁለቱም ማለት ነው፣ በጣም ነው የሚወዳችሁ ማለት ነው። ወደፊት እሺ። ሰላም አለይኩም። ሰላም እንዴት ነሽ? ነሽ ቆንጆ ደህና ነሽ? ተወዳችሁ። ንጋይ ልምላይ ነው በጣም ተወዳችኋለች። በጣም ታከብራችኋለች።